ቆላተ ዱሃን ስንሰግድ ሁለት ሁለት ረክዓ አድርገን እየሰገደን ነው የምናሰላምተው፣ ወይስ በላጩ አራት ረክዓ በአንድ ጊዜ አድርገን ማሰላመት ነው ያብራሩልኝ የሚል ጥያቄ። የባህር ወይም ወራጅ ያልሆነ ውሃ ለውዱእ ይሆናል የሚል ጥያቄ ነው። ሌላኛው ጥያቄ አንድን እቃ በተቅሲጥ በተቅሲጥ በረጅም ጊዜ ክፍያ መግዛት እንደ ወለድ ይቆጠራል። ምክንያቱም በረጅም ጊዜ ሲከፈል ከእቃው ዋጋ በላይ ነው የሚከፈለው። ያብራሩልኝ። ልጄ ሌሊት ሌሊት እያነቀ የሚያሰቃያት ነገር አለ። እኔ ውጭ ሀገር ነው ያለሁት። ሩቃም አስደርጋለች፣ እንዲሁም ቁርአን ትቀራለች። በአካባቢያችን ሰዎች የሄዱ የሚታጠቡበትና የሚያምኑበት የሸሆች የሚባል ውሃ አለ። በዚህም ውሃ ተፈወሰን ይላሉ። እዛ ሄዳ ብትታጠብ ሸሪያ እንዴት ይታያል? የሚል ጥያቄ። አንድ ጎረቤቴ ጋር ገበያ ቦታ የሚሸጠውን ነገር ሂሳብ ባለማወቁ አስቢና ሽጭልኝ ብሎኝ ሂሳቡ ተሳስቶ ወደ እኔ መጣብኝ። ልጁም ከዚያ በኋላ መጥቶ ብሩን ሳልሰጠው ታሞ ሞተ። አሁን ያን ገንዘብ መስጠት እፈልጋለሁ። ለቤተሰብ ልስጥ ወይስ የምስኪን ያብራሩልኝ የሚል ጥያቄ። ሌላኛው ጥያቄ በአካባቢያችን አንዲት ሴት ስትወልድ እስከ አርባ ቀን ከቤት አትወጣም፣ ጭራሽ ብቻዋንም አትቀመጥም፣ ትጠበቃለች። የግድ አርባ ቀን መሙላት አለባት ለመውጣት። እንዲሁም አርባ ቀን ሳይሞላት በአስራ አምስት ቀንና በሀያ ቀን ከወሊድ ደም ብትጠራ ከባለቤቷ ጋር ግንኙነት ማድረግ ትችላለች?

ውሃ ከሰማይ የወረደ የዝናብም ውሃ ይሁን ከምንጭና ጉድጓድ የተገኘም ይሁን የወራጅ ወንዝ ውሃም ይሁን የማይንቀሳቀስ የባህር ውሃም ይሁን ሽታው ወይም ጣዕሙ ወይም ቀለሙ በነጃሳ ነገር እስካልተቀየረ ድረስ ለውዱም ይሁን ለሌሎች ለጦሃራ አገልግሎቶች መዋል ይችላል። ስለዚህ በባህር ውሃ ውዱ ማድረግ ይቻላል። በባህርም ይሁን በሌሎች የሐይቅ የኩሬ ውሃዎች ላይ ውዱእ ማድረግ ይቻላል። ኢማሙ ትርሚዚና ሌሎችም በዘገቡት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም የባሕር ውሃን ተጠቅሞ ውዱእ ማድረግ ይቻላል እንዴ? ተብለው ተጠይቀው ሁወጠሁሩ ማኡሁ ወልሒሉ መይተትሁ ብለዋል። ባህር ውሃው ጦኋራ ነው፣ ሱ ላይ ሞተው የተገኘ እንደ አሳና መሰለ እንስሳቶችም ሐላል ናቸው ብለዋል። ስለዚህ ከባህር ውሃ ውዱእ ማድረግ ጀናባን ማውረድ ይቻላል። ሌላኛው ጥያቄ ሶላት ዱሓን ስንሰግድ ሁለት ሁለት ረክዓ አድርገን እየሰገደን ነው የምናሰላምተው ወይስ በላጩ አራት ረክዓ በአንድ ጊዜ አድርገን ማሰላመት ነው ያብራሩልኝ? የሚል ጥያቄ። በላጩና የተሻለው በሁለት ሁለት ረክዓ ማሰላመት ነው። ምንም እንኳ የተወሰኑ ዑለሞች አራቱን በአንድ ማድረግ ይቻላል ቢሉም አልባኒና ሌሎችም ሶሒህ ባሉት ሐዲስ ነቢያችን ዐለይሂ ሶላቱ ወሰላም ሷላቱ ሌይሊ ወነሃሪ መትና መትና ብለዋል። የሌሊት ሷላት የቀን ሷላትም ጭምር ሁለት ሁለት ነው ብለዋል። ስለዚህ ቀንም ይሁን ሌሊት ላይ ሱና ሷላት ሲሰገድ በየሁለት ረካዓው ማሰላመት ነው በላጩና ሱናው። ሌላኛው ጥያቄ አንድን እቃ በተግሲጥ ወይም በተቅሲጥ በረጅም ጊዜ ክፍያ መግዛት እንደወለድ ይቆጠራል፣ ምክንያቱም በረጅም ጊዜ ሲከፈል ከእቃው ዋጋ በላይ ነው የሚከፈለው፣ ያብራሩልኝ የሚል ጥያቄ ነው። በመሰረቱ አንድ ነገር ሲገዙ እቃ እንደተቀበሉ የሚገዙትን ነገር ተቀብሎ ገንዘብ መስጠት ነው የተለመደው፣ በላጩም የተሻለውን ይሄ ነው። ነገር ግን አንዳንዴ ሻጭና ገዥ እቃው ላይ ተስማምተው ገዥ እቃውን ተረክቦ ክፍያውን አዘግይቶ ለመፈጸም ሊስማሙ ይችላል። አንዳንዴ ክፍያው ሙሉ በሙሉ ሊዘገይ ይችላል። አንዳንዴ ደግሞ ከፊሉን በጊዜው ከፍሎ የተቀረውን ሌላ ጊዜ ለመክፈል ሊስማሙ ይችላል። በጊዜውም የሚከፈል ይሆን ዘግይቶ የሚከፈል የቃዋጋ እኩል ሊሆን ይችላል። በጊዜው የሚከፈል ከሆነ ራሱን የቻለ ዋጋ ኖሮት፣ ዘግይቶ የሚከፈል ሲሆን ክፍያው ሊጨመር ይችላል። በጊዜውም ቢከፈል ዘግይቶ ቢከፈል የቃዋጋ ምንም ለውጥ ከሌለው አዘግይቶ መክፈሉ ምንም ችግር የለው፣ እንዲከለከል የሚያደርግ ምክንያትም የለም ሪባ ያለባቸው እጅ በእጅ መሆን አለበት የሚባሉ ወርቅን፣ በወርቅ ብርን፣ በብር እስካልሆነ ድረስ ሁለተኛው ክፍያን የሚያዘግየት ሁኔታ በጊዜው ባለመክፈሉ ዘግይቶ መክፈሉ የዋጋ ለውጥ የሚኖረው ካሽ ወዲያው ከተከፈለ 100 ሺህ ብር፣ ዘግይቶ ከሆነ 120 150 ሺህ ብር የሚባል ከሆነ ይሄኔ ነው ዑለሞች መሃል ኺላፍ ያል። እዚህ ላይ የተነሳው ጥያቄ እዚህ ሁለተኛው ላይ ይካተታል። አልበይዕ ቢተቅሲጥ ይባላል። በረጅም ጊዜ ክፍያ እያቆራረጡ ቀስ ያሉ መክፈል እንደማለት ነው። አብዛኞቹ ዑለሞች መስፈርቶች እስከተሟሉ ድረስ በዚህ መልኩ መሸጥ መግዛት እንደሚቻል ገልጸዋል። አብዛኞቹ ቀደምት የፊቅህ አዋቂዎች የሚሆን ሙትአኸር የሚባሉት የተቅሲጥ ሽያጭን ፈቅደዋል ችግር የለውም ብላ። ነገር ግን መስፈርቱ መሟላት አለበት። አንደኛ እዛው ሲዋዋሉ ሲደራደሩ ከሁለት አንዱ ላይ ቀድሞ መስማማት አለባቸው። አሁን ካሽ የሚከፈል ከሆነ ይሄን ያክል በረጅም ጊዜ ቀስ ተብሎ የሚከፈል ከሆነ ደግሞ ይሄን ያክል የሚል ዋጋ ቀርቦ ከሁለቱ አንዱ ላይ እንስማማለን ብለው እቃውን ይዘው ሊሄዱ ሊለያዩ አይገባም። አንዱን ወስነው መለያት አለባቸው። ሁለተኛ የጊዜ ገደብ አስቀምጠው ያ የጊዜ ገደብ ሲያልቅ ተጨማሪ ክፍያ አስከፍልሃለሁ ወይም ወለድ ውስጥ ይገባል የሚል መስፈርት ሊኖር አይገባም። በረጅም ጊዜ ክፍያ ተከፍሎ የሚፈጸምበት ጊዜ የተቀመጠው የጊዜ ገደብ ከተጠናቀቀ ሻጭ ታግሶ ሊጠብቅ ይገባዋል የከፈለውን ያክል ከመክፈሉ ጋር እቃህን መልሰህ ክሰርም ሊለው አይገባም እንደገና ሌላ እንድጨምር አድርገሃለሁ ሊለውም አይገባም ከሌሎች ከሽያጭ መስፈርቶች ጋር እነዚህ ከተሟሉ የተቅሲ ጡበይ ሽያጭ ይቻላል የዚህም ደሊሉ አንደኛ በመሰረቱ ሙዓመላ መሸጥ መለወጥ ግብይት የተፈቀደ ነው የሆነ አይነትን ግብይት አይቻልም የተከለከለ ነው የሚባለው ከልካይ ራሱን የቻለ ማስረጃ ሲኖር ነው ዒባዳ ነው ማስረጃ ከሌለ አይቻልም የሚባለው የግብይት ጉዳይ ሲሆን በመሰረቱ ይቻላል። አይቻልም የሚል ሰው ነው ማስረጃ አምጣ የሚባል። ወአሐለ አላሁ አልበይዐ ወሐረመ ሪባ፣ መሸጥ መለወጥን አላህ ሐላል አድርጓል፣ ሪባን ሐራም አድርጓል ብሏል። ስለዚህ ሰዎች ለመጠቃቀም ብለው ለማትረፍ ብለው የሚያደርጉት ነገር ንግድ ሐላል ነው በመሰረቱ። የአዱንያ ስራ ሐላል ነው በመሰረቱ። ሐራም የሆነ ካለም በደሊል በምክንያት ነው፣ ይሄ ሐራም ነው ተብሎ ተነጥሎ የሚወጣው። እንደዚሁ ደግሞ በዚህ መልኩ በረዥም ጊዜ ክፍያ ቀደም ሲል መስፈርቶች ከሌሎች የሽያጭ መስፈርቶች ጋር ከተሟሉ በዚህ መልኩ መሸጥ ህይወትን፣ ግብይትን ማቅለል ነው የሚሆን። ሸሪያችን ደግሞ ገራገር የሆነ ሸሪዓ ነው። ወንጀል ላይ መግባትን እስካላስከተለ ድረስ ነቢ ሰላት ሰላም አግራሩ አታጥብቁ ብለዋል። በጊዜው ገንዘብ የሌለው ሰው በረዥም ጊዜ ቀስ ያልኩኝ እከፍላለሁ፣ አሁን ከሚከፈለው ይሄን ያክል ተጨማሪ ከፍላለሁ ብሎ ይዞ መሄዱ በጊዜው መክፈል ስላልቻለ ብቻ መግዛት የሚፈልገውን ነገር አቶ ከመቸገር የተሻለ ነው። የሚከለክል ሽሪያ እስከሌለ ድረስ በዚህ መልኩ ነገሮችን ማቅለል ሽሪያ ይፈልገዋል። ወንጀል ላይ መውደቅን የሚያስከትል ማገራራትና ማቅለልን ነው ሸሪዓችን የሚጠላውና የሚከለከለው። ወከዘሊከ በዚህ መልኩ መሸጥ ለሻጭም ለሚሸጠውም ለሚገዛውም ራሱን የቻለ ጥቅም አለው። የሚገዛው አካል ቀስ ያለ እየከፋፈለ በረጅም ጊዜ መክፈሉ እንዳይጨናነቅ ያደርገዋል። የፈለገውን ነገርም በየጊዜው ከሚያገኛቸው ትንንሽ ገቢዎች የራሱ እንዲያደርግ እንዲገዛ እድል ይፈጥርለታል። ሻጩ ደግሞ ለገዛው አካል ጊዜ በመስጠቱ ቀስ ብሎ እንዲከፍል በማድረጉ እሱን ከመጥቀሙ ጋር በጊዜው ቀጥታ በእጅ ለእጅ ክፍያ ቢሸጥ ሊያገኘው ይችል ከነበረ የተሻለ ገንዘብ ያገኛል። ይህ ሪባ አይሆን ሪባ የሚሆነው ሌሎችም የሪባ መስፈርቶች ሲሟሉ። ስለዚህ እንዲህ አይነቱ የተቅሲጥ ግብይት እንደሚቻል በርካታ ዓለሞች ገልጸዋል። በዘመናችንም የፊቅህ ጥናት ተቋማት አለኝነቱት ዳኢመ ሊልኢፍታእ ይህ እንደሚቻል ገልጸዋል። ጥቂት ይሄን የከለከሉ ዑለሞች እንዳሉ ተነግሯል። ከቀደምቶች ዐሊ እብን አልሑሰይን እንዲህ አይነት አቋም እንዳላቸው የተነገረበት ሁኔታ አለ። በዘመናችን ከነበሩት ውስጥ አልባኒም ይህ አይቻልም ያሉበት ሁኔታ አለ። ምክንያታቸው ከሪበል ጃሂልያ ጋር ግንኙነት አለው የሚል ሲሆን፣ ሀቂቃው ከሪበል ጃሂልያ ጋር ግንኙነት የለው ሪበል ጃሂልያ እዳን ከመክፈል ጋር የተያያዘ ነው። ሽያጭ ደግሞ መለዋወጥ ጋር መስጠት መቀበል ጋር የተያያዘ ነው። ሀ ኩል ሐል በትክል በይዕ በተቅሲጥ ማታለል ኋላ ላይ ሐሳቡን ቀይሮ የገዛውን አካል ወለድ ውስጥ ወይም ጉዳት ውስጥ ማስገባት እስከሌለበት ድረስ ይቻላል። ምንም ችግር የለው። ሌላኛው ጥያቄ ልጄ ሌሊት ሌሊት እያነቀ የሚያሰቃያት ነገር አለ። እኔ ውጭ ሀገር ነው ያለሁት። ሩቃም አስደርጋለች፣ እንዲሁም ቁርአን ትከራለች። በአካባቢያችን ሰዎች የሄዱ የሚታጠቡበትና የሚያምኑበት የሸሆች የሚባል ውሃ አለ። በዚህም ውሃ ተፈወሰን ይላሉ። እዛ ሄዳ ብትታጠብ በሸሪያ እንዴት ይታያል የሚል ጥያቄ። ግለሰቡ ትክክለኛ አቂዳ ያለው ከሆነ የነቢን ሱና አለይሂ ሰላቱ ሰላም ተከትሎ ሩቃ በማድረግ ውሃ ላይ ቀርቶ ውሃው እንዲጠጡ እንዲታጠቡበት በማድረግ ከሆነ ሩቃ የሚያደርገው ምንም ችግር የለው መሄዱ ከዛ ውሃ መጠጣቱ መታጠቡ። ነገር ግን ምንም ሳይደረግበት የሼኾቹ ውሃ ተብሎ ከወንዝ ወይም ከቧንቧ ተቀጥቶ ብቻ ከሆነ የሚሰጠው። እንደዚሁ ደግሞ እንደ አይነቱ ቦታ ላይ ያሉ ሰዎች ትክክለኛ እምነት ላይ ተውሂድ ላይ ሱና ላይ መሆናቸው ካልታወቀ እንደ አይነት ቦታ ላይ መሄዱ አይቻል ፊትና ያመጣ። ምድር ላይ ፈውስ እንደሆነ የተነገረለት ውሃ ዘምዘም ብቻ። ዘምዘም ያለው መካ ብቻ። በተረፈ ከተለያዩ መሻይኾች መቃብር ጋር ሐራ ከሚሉት ጋር አያይዘው ዘምዘም ውሃ ያሉ፣ ፈውስ ነው ያሉ፣ የሼኮች ውሃ ነው ያሉ ሰዎች ወደዚያ እንዲሄዱ ማድረግ፣ ያም ቦታ ማክበር፣ በዛ ቦታ በእንደዚህ አይነት ግለሰቦች ማመን ነው የሚሆን። ሙእሚን ሲታመም የሚፈውሰኝ አላህ ነው ሌል ይገባዋል። ነቢዩላህ ኢብራሂም እንዳሉ ወኢዛ መሪድቱ ፈሁወ የሽፊን፣ ስታመም እርሱ ብቻ ነው አላህ ብቻ ነው የሚፈውሰኝ ሌል፣ አላህን ተባረክ አፊያ ሊጠይቅና የሚፈቀዱ ሕክምናዎችን መድሃኒቶችን ሊጠቀም የሚገባ ስለዚህ፣ የግለሰቡን ሁኔታ ቦታው ላይ ያለውን አህዋል አካባቢው ላይ ከሚገኙ ዲንን ተውሂድን ሱናን ከሚያውቁ ሰዎች ማጣራትን በትክክል ተውሂድን ሱናን ተከትሎ የሚጓሰው ከሆነ ቁርአን ተቀርቶ ውሃው ላይ ተፍ ተፍ ተብሎ በሚቻለው መሰረት ከሆነ አገልግሎት የሚሰጠው መሄዱ ችግር የለውም። ይህ ማይደረግ ከሆነና ሰዎቹም ከነብዩ ሱና የራቀ ካሄድ የሚሄዱ ከሆነ ውሃውም የሼኾቹ ውሃ ስለሆነ ብቻ ነው የሚፈውሰው ተብሎ ከሆነ የሚታመነው እንደዚህ አይነት ቦታ ላይ አይካሄድም፣ አቂዳን እምነትን ያበላሻል። ሌሎች ሰዎች እዛ ሄደው ተፈወሰን የሚሉትስ ሲሆኑ ሰዎች አንድ ቦታ ሄደው ፈውስ ማግኘት አለማግኘታቸው አይደለም። እኛን የሚመራን ማስረጃ የሚሆነው ቁርአን ሐዲስን። ሰዎች ለፈተና ሊድኑ ይችላል። እዛ የሄደው ሁሉ ይሻለዋል ሲባል ስለሰሙ ይሻለኛል ብለው አምነው እዛ ሲሄዱ የተሻላቸው ስለመሰላቸው ሊሆን ይችላል። ብዙ ሺህ ሰዎች እንኳን ከዛ ሄደው ቢፈወሱ እዛ የሚሰራው ከሱና ከዲን ማይገጥም ከሆነ መሄዱ አይቻልም። የሰዎች ድርጊትና ስራ ደሊል አይሆንም። ደሊል ቁርአን ነው ሐዲስ ነው ደሊል የዕለሞች ስምምነት ብቻ ነው። መሲህ ደጃል አኺር ዘመን ላይ መጥተው ሰዎችን እንደሚፈትን እሱ ያመነን ሰው ጀነት የሚመስል ነገር ውስጥ እንደሚያስገባው በአንተ አላምንም በአላህ ብቻ ነው ማም ነው ያለን ሰው ደግሞ እሳት እሳት የሚመስል ነገር ውስጥ እንደሚያስገባው ነቢይ ተናግረው አለይሂ ሰላቱ ሰላም። ስለዚህ በጊዜው ፊት ለፊታችን ምናየው ሰውም ይታለልበትን የሚያምንበትን ነገር ሳይሆን ተከትለን ልንሄድ የሚገባው ቁርአንና ሐዲትን። ሌላኛው ጥያቄ አንድ ጎረቤቴ ጋር ገበያ ቦታ የሚሸጠውን ነገር ሂሳብ ባለማወቁ አስቢና ሽጭልኝ ብሎኝ ሂሳቡ ተሳስቶ ወደ እኔ መጣብኝ። ልጁም ከዚያ በኋላ መጥቶ ብሩን ሳልሰጠው ታሞ ሞተ። አሁን ያን ገንዘብ መስጠት እፈልጋለሁ። ለቤተሰብ ልስጥ ወይስ ለምስኪን ቢያብራሩኝ የሚል ጥያቄ የሰው ሐቅ ካለብን እሱ መጥቶ ሐቁን እስኪጠይቅ መጠበቅ የለብንም። ከሰው ሐቅ ራሳችንን ማጥራት የእኛ ግዴታ ነው። ሆኖም ይሄን ሳያደርጉ ባለሐቁ ከሞተ ከመተ ተውበት ማድረግ እንደዚሁ ደግሞ ገንዘቡን ወስዶ ለወራሾቹ መስጠት ግዴታ ይሆናል። ሰደቃ ሚሰጠው ባለሐቁ ማይታወቅ ከሆነ ባለሐቁ የሚታወቅ ከሆነ ወራሾች ካሉት ለእሱ ወስዶ መስጠት ግዴታ ይሆናል። ማን መቼ እንደሚሞት ስለማያውቅ ደግሞ የሰውን ሐቅ ይዞ መሞት እንዳይኖር ፈጥኖ ከሰው ሐቅ ራስን ማጥራትም። ሌላኛው ጥያቄ ወንድሜ ሞቷል፣ አራት ልጆች አሉት። አሁን እኔ የማወጣው ዘካ በሙሉ ለእነሱ ብቻ ተጠቃሎ ቢሰጥ ይበቃል? ሷላት አይሰግዱም ገና ልጆች ናቸው እና ይህ እንዴት ይታያል፣ ያብራሩልኝ የሚል ጥያቄ። የወንድም የእህት ልጆች ደሃ ከሆኑ መተዳደሪያ ከሌላቸው የቲም ቢሆኑም ባይሆኑም ዘካ ለነሱ መስጠት ይቻላል። ዘካ ለባዕድ ከሚሰጥ ለተቸገረ ዘመድ መስጠቱ ዝምድና መቀጠልም ሰደቃም ጭምር ነው የሚሆን። ነገርግን ሶላት ለማይሰግድ ሰው ዋጅብ የሆነ ሰደቃ ወይም ዘካ አይሰጥም። ነገር ግን ጥያቄው ላይ ገና ልጆች ናቸው ትብሏል። ሶላት ስላልወጀበባቸው ለአካለ መጠን ስላልደረሱ ከሆነ የማይሰግዱት መስጠቱ ችግር የለውም፣ ይቻላል። ነገርግን ሰባት ዓመት ሲሞላቸው ከስምንት ዓመት ጀምሮ ልጆች ሶላት እንዲሰግዱ፣ አስር ዓመት ከሞላቸው ስገዱ ተብለው እንዲገረፉ ሸሪያ አዟልና እንዲሰግዱ ከማዘዝ ጋር ይሰጣል። ለአካለ መጠን ከመድረሳቸው ጋር የሶላትን ዋጅብነት ከማወቃቸውም ጋር የማይሰግዱ ከሆነ ሶላት እስካልሰገዱ ድረስ ዘካ ለነሱ አይገባም። ከዘካ ውጪ ካለ ከዋና ገንዘብ በሰደቃ መልኩ ቢሰጣቸው ችግር የለም ከመምከር ጋር። ሌላኛው ጥያቄ በአካባቢያችን አንዲት ሴት ስትወልድ እስከ አርባ ቀን ከቤት አትወጣም፣ ጭራሽ ብቻዋንም አትቀመጥም፣ ትጠበቃለች የግድ አርባ ቀን መሙላት አለባት ለመውጣት። እንዲሁም አርባ ቀን ሳይሞላት በአስራ አምስት ቀንና በ በሀያ ቀን ከወሊድ ደም ብትጠራ ከባለቤቷ ጋር ግንኙነት ማድረግ ትችላለች። ይህ እንዴት ይታያል? የሚል ጥያቄ አብዛኞች ሴቶች ዘንድ ወይም አብዛኛውን ጊዜ የወሊድ ደም ለአርባ ቀን እንደሚቆይ ከአርባ ቀን በኋላ የወሊድ ደም እንደማይባል ዑለሞች ጠቅሰዋል። የወሊድ ደም ላይ በምትሆንበት ጊዜ ሴት ልጅ ሶላት መስገድ አትችልም፣ ሰውም መጾም አትችልም፣ ከባላው ጋር መገናኘት አትችልም። የወሊድ ደም እየፈሰሰ የሚቆይበት ከፍተኛው ጊዜ አርባ ቀን ነው ቢባልም ዝቅተኛው አልተገደበም በሸሪያ በሶስት ቀን በአራት ቀን በሳምንት በሁለት ሳምንት ሊጠሩ ይችላሉ። አንዳንዱ ሴቶች በተኛውም ጊዜ ከወሊድ ደሟ ከጠራች ሴት ልጅ ታጥባ ሶላት መስገድ ከባሏ ጋር መገናኘትም ትችላለች። የጤና ችግር የማያስከትል ከሆነ ደጋግ ቀደምቶች የነቢ ባለቤቶችም ይሁን ሌሎች በነቢይ ዘመን የነበሩ ሴቶች በወሊድ ምክንያት ለአርባ ቀን ይቀመጡ ነበር፣ ያኔ ሶላት አይሰግዱም ነበር፣ ጾም አይጾሙም ነበር ሲሉ፣ ከአርባ ቀን በፊት ከቤት መውጣት የለባትም የሚል ህግ አላስተላለፉም። ለብቻዋ መቀመጥ የለባትም የሚል ህግም አላስቀመጡም። ስለዚህ ደጋ ቀደምቶች ዘንድ ማይታወቅን ነገር ልምፈጥር አይገባም። ምናልባት ከህክምና አንጻር ገና እንደወለደች ከቤት መውጣቷ የአየር ግጭት ሊያስከትል ይችላል፣ ኢንፌክሽን ሊፈጥር ይችላል የሚል ባለሙያ ካለ እንዳሉበት ሀገር እና ሁኔታ አለመውጣቱ ይመከራል ሊባል ይችላል። ነገር ግን አርባን ቀን ገድቦ ወይም የሸሪአ ወይም በተጨባጭ የሚታወቅ የህክምና ባለሙያ ማስረጃና ምክር ሳይኖር ከአርባ ቀን በፊት መውጣት አይቻልም፣ ለብቻ መቀመጥ አይቻልም፣ ከቤት ሲወጡ ብረስ ሳይዙ መውጣት አይቻልም ሊባል አይገባም። ይሄ ሌላ በአደምነት ውስጥ ይከታል። በ15 ወይም በቀን ከወሊድ ደንብ ትጠራ ከባለቤቷ ጋር ግንኙነት ማድረግ ትችላለች ወይ? አዎ ይቻላል፣ ከጠራች፣ መጥራቷ ከተረጋገጠ። በመሰረቱ ሴት ልጅ ከወለደች በኋላ በወሊድ ምክንያት ተጎቶ የነበረ ሰውነቷ፣ አማጸኗ ወደ ትክክለኛ ቦታውና ጤንነቱ የሚመለሰው አብዛኛውን ጊዜ በ ቀን ውስጥ ነው፣ በስድስት ሳምንቶች ውስጥ ነው። ደሙ ከቆመ ታጥባ መስገት ትችላለች። ከባልጋ መገናኘቱን በተመለከተ ። የጤና ችግር ህመም ማያስከትል ከሆነ ይፈቀዳል። ችግር የለም። ከአርባ ቀን በፊት አይፈቀድም ያሉ የፍቅህ ሊቃውንቶች አሉ። ነገር ግን የሚከለክል ደሊል የለም። ሶላትን ፈቅዶ ጾምን ፈቅዶ ግብረስጋ ግንኙነትን የሚከለክል ደሊል የለም። ከጤንነት ከደህንነት አንጻር ግን ጉዳት አለው ከተባለ ለጉዳቱ ሲባል ይከለከላል። ሌላኛው ጥያቄ በአካባቢያችን ቤት ተሰርቶ ሲያልቅ የቤት ምርቃን የሚባል አለ። ሳይመረቅ አይገባም ተደግሶ ሰው ተጠርቶ ነው ይህ ካልሆነ ቤቱ ኸይር አይኖረውም ይባላል። ይህ በሸሪዓ እንዴት ይታያል የሚል ጥያቄ ነው። ይሄ ስህተት ነው። ነቢያችን ዐለይሂ ሶላቱ ወሰላም ይሄን አላስተማሩ። አዲስ ቤት ሰርታችሁ ስትገቡ ደግሳችሁ አብሉ ይሄን ካላደረጋችሁ ቤቱ የበርክ አይሆንም አይባል፣ የተሳሳተ እምነት ነው። ሳይታረድ በሩ ደም ሳይቀባ የተገባበት እንደሆነ ቤቱን ሸይጣን ይወረዋል፣ ቤተሰብ ጤነኛ አይሆንም የሚል አስተሳሰብ ያላቸው አላዋቂ የሆኑ ሰዎች አሉ። ይህ አላህን ትተው ሸይጣንን መፍራትን ብስምላህ ብሎ መግባት ነው። ነገር ግን አላህ ተባረክ ወተዓላ ቤት ስለሰጠው አቅም ስለሰጠው አላህን ለማመስገን በሚል ከእንዲህ አይነት እምነት ጋር ሳያያይዘው ደስታውን ለመግለጽ የአካባቢ ሰዎችን ምግብ ደግሶ ቢያበላ ችግር የለው። በእንዲህ አይነቱ ሁኔታም ቢሆን አለማረዶ የተሻለ ይሆናል። በተለይ ያሉበት አካባቢ ላይ ታርዶ ተደግሶ እንጂ አይገባም የሚል እምነት ካለ ከዚህ ጋር እንዳይነካካ ስጋ በመግዛት አላ ሌላ ነገር በመስራት አቅመደካማን ማብላቱ ቤተሰብን ደስታ ለመግለጽ ሰብሶ በማብላቱ ችግር አይኖረው። ማረዱም ሐራም ነው ማለታችን አይደለም። በዚህ መልኩ ከሆነ የሚታረደው አቅመደካማን አላህን ለማመስገን ከቤተሰብ ጋር ደስታን ለመግለጽ አቅመደካማን ለማብላት ከሆነ ባይታረድ ይሻላል። በተለይ አካባቢው ላይ የፊተኛው አይነት የተሳሳተ እምነት ካለ ቢታረድ ንያው ያው ያስካልሆነ ድረስ ችግር አይኖረው። ለያንት ጥያቄ አንዲት ሴት ልጅ ለትዳር ጠይቀያት፣ ቤተሰቦቼን አናግር አለችኝ። ቤተሰቦቿ በሽማግሌ ሳስጠይቃቸው እሱ ምንም የለውም ብለው አልሰጥም አሉኝ። ልጅቷ እኔ ካፍር አልፈልግም ሀብታምም ቢሆን አለቻቸው። እንቢ ስትላቸው ለኔ ዳሩኝ። ነገር ግን ሲሰጡኝ እንደ መስፈርት ከተማ ልትኖር እንጂ አይሆንም ብለውኛል። ሁለት ወር ያክል ከተማ ተቀምጠን ከዚያ በኋላ ኑሮ ሲከብደን በአካባቢያችን የሚስፋፋ ወረዳ አለ እዛ እንሂድ ብዬ ሳማክራት አክስቷና እህቷ እንዳትሄጂ ብለው ይመክሯታል። እሷ ተሰማቸዋለች። አቅሜ ካልቻለ አላህ እዛ አላኖርክም ብሎ ይጠይቀኛል እንዴ? ያብራሩልኝ። የሚል ጥያቄ ነው። አላህ ተባረከ ወተዓላ ፈተቁላህ መስተጣዕቱም ያል የቻላችሁትን ያክል አላህን ፍሮን ያለው፣ ምስቶቻችሁንም መኖር ከምትችሉበት እንዳቅማችሁ አኑሯቸው ነው የሚለው። ከተቻለ ንካሁ ሲታሰር የግቡትን ቃል መሙላቱ በመስፈርቱ መሰረት ማኖሩ በላጭ ነው። ይሄን ማድረግ ካልተቻለ፣ ትዳሩ ከሚፈርስ ሌላ ቦታ ሄዶ መኖር ችግር የለው። ቤተሰቦች ንካህ ካሰሩ በኋላ በመሰረቱ የሚወሰነው ባሏ ነው የሚበጃቸውን እነሱ ናቸው የሚያውቁትና ከሌላ ሰው ከመመካከር ይልቅ እሷ መመካከር ያለባት ከባሏ ጋ ነው። ሴት ልጅ ትዳር ካደረገች በኋላ ከማንም ሐቅ የሚበልጥባት የባሏ ሐቅ ነው ተብሏል። ሚጎዳትን ነገር እስካላዘዛት ድረስ ዲኗን ዱንያዋን፣ በዋነኝነት ዲኗን የሚጎዳን ነገር እስካላደረገ ዲንን ወደ ሚጎዳ ቦታ እስካልወሰደ ድረስ አሊያ ደግሞ የተስማማበት ቦታ ላይ ለማኖር አቅም እያለው እንደዚሁ በግዴለሽነትና በእንቢባይነት እስካላደረገው ድረስ እሽ ማለት ግዴታ አለባት። እሱም ይህን በማድረጉ ተጠያቂ አይሆንም። አይሆን ጥያቄው ላይ ልጅቷ እኔ ካፍር አላገባም ሀብታምም ቢሆን አለቻቸው የሚለው ሙስልም፣ ሴቱ የተኛውም ሁኔታ ካፍር አታገባም ምን ችግር አለው? አብረን ነው የምንኖረው፣ ሁሉም በሃይማኖቱም የሚል የጃሄል አነጋገር ብዙ ጊዜ ይሰማል። እናም ሙስልምና ካፍር በጉርብትና በዝምድና በአዱኒያዊ ስራ አብሮ መኖር ችግር የለው። በጋብቻ ከሆነ ግን አላህ ግልጽ በሆነ ቃል

ሙእሚን የሆነ ባሪያ በሰው ስር ያለ ይሻላል ለካፍር ከምድሯት ካፍሩ ቢደንቃችሁ ቢያምራችሁ ቢያስደስታችሁ እንኳ ብሏል። አላህ ተባረከ ተዓላ ይሄን ሁሉ ህግ ጥሳ ሴት ልጅ ካፍር ብታገባ የሴት ልጅ ወላጆች ለካፍር ቢድሩ ኒካህ አይባልም ዚና ነው የሚባሉ። አላህ ላሁ ተዓላ አለም። ዛሬ በዚህ እናበቃለን የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።